አሰላሙ አለይኩም ወራህመቱ ላሂ ወበረካቱ ቤተሰብ እንዴት ናችሁ ሰላም ናቸው እኔ አለው ደና ነኝ አልহামዱሊላህ እ ጽናት እና ክራ ተጣልታ ተታሪቀዋል ሰኒና ክብሩን ተፈጠቀዋል እንላለን ጽና ኪራ አብረው ያ እየሰሩ ነው ማለት ነው እና ክብሩ መንዚጋ ከነጽጋ ከ ከ ሰኒጋ

ስመሩና ናሆኑ ያው እንደተለመደው እያታሻሽ ነው ማለት ነው ማታሻሽን እናቴ ምናባል እና ማለት ነው ገብ ተላገባች ማለት ነው ሊና በሩን ከዛም በኋላ ውጭ አላት ከዛ ፅናት ስ ሄደች እና እንዴታደርሻ አለቻት እሷ ሙኛ ምናምን አለቻት ጽናት ሂዳ አስከፍቸች ከሆነ ይቅርታ አለቻት ማለት ነው እዚ ጋ ሰኒና ቅዱስ ኮፊ ቤት ተገናኝተው ነው ያ ውጭን ቤት ተገናኘን እያሉ እያወሩ ነው ማለት ነው። ፅናት እዚ ጋ ልብሱን ትግ የለበሰ መጣች እና ከኋላ ዋቀፈችው። እሷም ልብስ ለብስ አለች እና ልብሱን አለበሰችው ማለት ነው። ፊዛ ጥምጥም አለችበት ማለት ነው። ወይኔ ድራማ ወይኔ ብር እንደው ሰው ገላ ላይ እንደዚ ጥምጥም ማለት ከባድ ሰኒ እዚህ ጋ ሲስተሯን እያወራች ነው። ሲስተሯም ስራ ለምን አልገባሽም እያለቻት እና ሰኒ እዚህ ጋ ገብሩም እና ሌሌ እጅ ሰላም ሲባባሉ አገኘቻቸው። ከዛ በቅናት ተንጨርጭራ ላይ ቅዱስ የእነ አሁን ቤት ሄዶ ምሩን ለመጠየቅ ሂዶ ማለት ነው። እዚህ ጋር ሰኒ ታንጨርጭራለች በቅና ማለት ነው። ፎንጋ ግብሮ ሽፍቅ ምናምናምን ምትውለኬ አውቀሻው ማለት ነው። ክብሮ ምን ወደሸዋል እና አትንጨርጨርሽ ሰኒ ላንቺ ካለው የት ማሄድም እሱ ደግሞ ውሊና ምንም የምንም ምንትን የለውም ግን አንቺን እያየ ነበር ባህልሞ ከዛም በኋላ እጁን ሲዘረጋ እሱ አይዳ ጠበችው ሌላ ነገር አይደለም ማለት ነው። ትንሽ ብቆይ አንቺ ነበር ምትጨብጭው እና ያው የእርጎዝን ባለች ማለት ነው። ሄዳ የጠበቀችው እጆ ሚያ ነው፣ ሌላ ነገር ምንም የለም። አንቺ ደግሞ አትንጨርጨሪ ማለት ነው እና ማለት ነው። በመንጨርጨር የሚሆን ነገር የለም ማለት ነው። ያው አለ አይደለ? ሴቶች ስንባል እኮ እንደው በጣም ከባድ ሳሆነ እና ዚያ ሰኒ እነ ምሩ ቤት ሄደው እና ምናምን አፍሉ እያሉ ከዛ ሰኒ ታፍለ አለ ናሆሜ ማለት ነው። እሷኔ እሺ አፈላለሁኝ አለች። ውድ ቤተሰቦች፣ ይህ ቪዲዮ ከወደዳችሁ ሸመበት ሰብስክራይብ ማድረጋችሁን እንደፍ